ይህ ልጅ ሻኪለስ ታውንሴን ሲባል በሚወዳት ሴት አማካኝነት ህይወቱን አጣ። በጁላይ 2 2008፣ ነበረ። ሆርንተን ሂዝ ሳውዝ ለንደን ሻኪለስ ሳማንታ ጆሴፍ ከምትባል የ15 ዓመት ሴት ጋር የፍቅር ግንኙነት ይጀምራል። ነገር ግን ሻኪለስ ያላወቀው ነገር ሳማንታ እያሴረችበት እንደነበረ ነው። ሳማንታ ከሻኪለስ ጋር በነበረችበት ወቅት ከሌላ ወንድ ጋርም የፍቅር ግንኙነት ጀምራ ነበረ። ይህም ልጅ ዳኒ ማክሊን ሲባል የታወቀ የጋንጋ ባል ነው። እና ማክሊን ስለ ሻኪለስ ሲያቅ ሳማንታን ስለ ጉዳዩ አፋጠጣት። እሷም ለእሱ ያላትን ታማኝነት እንደምታሳየው ነገረችው። እንዴትስ ነው የምታሳየው ካላችሁ ልንገራችሁ። ሳማንታ ሻኪለስን በጁሌ 2 2008 ትቀጥረዋለች። ሻኪለስም በደስታ አገኛት። ከተገናኙ በኋላ ሳማንታ ሻኪለስን በአንድ መብራት በሌለበት ቦታ እጁን ይዘው መሄድ ጀመረች። በዚህም ሰዓት ነበረ በፊታቸው ላይ ማክሊ ያደረጉ ስድስት ልጆች ሻኪለስን አስቁሞት ይዘውት በነበረው የቤዝቦል መምቻ የቀጠቀጡት። በዚህ ያለበቁ ልጆች ሻኪለስ እየለማያቸው በቢላ ደጋግሞ ወቁት። በሚወጉበት ሰዓት ሳማንታን እንዴት እንደሚወዳት እየተናገረ ነበረ። ነገር ግን እሷ እጇን አጣምሯ ስታየው ነበረ።

በዚህም ጥቃት ሻኪለስ ስድስት ጊዜ ተወቅቶ ተጥሎ ተገኘ። ወደ ሆስፒታል ቢወሰድም ግን ሊተርፍ አልቻለም። ከሻኪለስ ሞት በኋላ ፖሊስ በጥቃቱ ላይ ተሳትፏል የሚላቸውን ሰባት ተጠርጣሪዎችን በቁጥጥር ስር አውለዋል። ከተያዙት ውስጥም ሳማንታና ዳኒ ማክሊን ይገኙበታል። እነዚህም ወንጀለኞች ጥፋተኛ ሆነው ስለተገኙ እድሜ ልክ ተፈረደባቸው። ሳማንታ በሰዓቱ ገና 16 ዓመት ልጅ ነበረች። ይህም ወንጀል መላውን ኬን አስደነገጠ። ከልጆቹ ጭካኔ ይልቅ ብዙ ሰዎች በሳማንታ ክህደት ነበር ያዘኑት። ይህ 23 ዓመት ወጣት ኮሪ ማኪክ ሲባል የስኮትላንድ የሮያል ኤርፎርስ ተኳሽ ነው። ኮሪ ቀልደኛ እና ከማንም ሰው ጋር በትንሽ ጊዜ መግባባት የሚችል አይነት ሰው ነው። በሴፕቴምበር 23፣ 2016 ምሽት ላይ ኮሪ ከጓደኞቹ ጋር ለመዝናናት ይወጣል። ከነሱ ጋር ከተዝናናም በኋላ ከምሽቱ ሶስት ሰዓት ሲል ከጓደኞቹ ጋር ይለያያል። ኮሪም በከተማው ላይ ሲንቀሳቀስ በሲሲቲቪ ካሜራ ታይቷል። በምስሉ ላይ ኮሪ እንደጠጣ ያስታወቅበትም፣ እሱ ግን በስነ ስርዓት ለመራመድ እየሞከረ ነበር። በሲሲቲቪው ላይም ኮሪ ምግብ ሲገዛ፣ ከሰዎች ጋር ሲሳሳቅ ይታያል። ከዛም ከትንሽ ጊዜ በኋላ ኮሪ ወደ አንድ ጨለማማ ቦታ ከገባ በኋላ ይጠፋል። ኮሪም ለመጨረሻ ጊዜ ታየው ከምሽቱ ሦስት ሰዓት ነበረ። ከዛም ቦታ ካሜራ በኋላ በሲቲቪም ሆነ በሰዎች አልታየም። በቀጣዩ ቀን ኮሪ ወደ ስራ ቦታው አልሄደም ነበረ። መኪናውም እዛው አቁሞበት የሄደበት ቦታ ተገኘ። ቤተሰቦቹም የሆነ ልክ ያልሆነ ነገር እንዳለ ስለተሰማቸው ለፖሊስ አመለከቱ። ፖሊሶችም በዛ ከተማ ላይ ታይቶ የማይታወቅ ትልቅ የፍለጋ ቡድን አቋቋሙ። ፖሊሶች በከተማ ውስጥ የሚገኙ እያንዳንዷን የቆሻሻ መጣዮች ተመለከቱ። ይህንንም ያደረጉት ኮሪ ቆሻሻ ስለሚለቅም ነበረ ምናልባት ሰክሮ የቆሻሻ መጣያ ውስጥ ገብቶ ይሆናል ብሎም ፈለጉት። ነገር ግን ምንም አላገኙም። ቆሻሻ የሚሰበስበው መኪና ሹፌር ኮሪን ሳያቆስሎት ይሆናል ቢሉም ምንም ማስረጃ ግን አላገኙም። ኮሪንም ለመፈለግ ብዙ ሚሊዮን ብሮች ፈሰስ ቢያደርጉም ኮሪ ግን ሊገኝ አልቻለም። በ2022ም በዋለው ችሎት ኮሪ የቆሻሻ መጣያ ውስጥ ገብቶ ነው የሞተው ብለው ፍርዱን ቋጭተውታል። ቤተሰቡ ግን የፍርድ ቤቱን ውሳኔ እንደማይቀበሉ ተናግረዋል። እንደዛም ያሉት ምንም ማስረጃ ባለማየታቸው ነበረ። ይህ ልጅ አንድሪው ጎስተን ሲባል የ14 ዓመት ልጅ ነው። አንድሬው ከቤተሰቡ ጋር ዶንካስተር ኢንግላንድ ይኖራል እና ይህ ልጅ በጣም ጎበዝ ተማሪ ሲሆን አብዛኛውን ጊዜ ለብቻው ነበር የሚሆነው። ቤተሰቦቹ ይህንን ቢያውቁም ምንም አላደረጉለትም ነበረ። በሴፕቴምበር 14 2007 አንድሬው ከትምህርት ቤት ይቀራል። መቅረቱንም ለማንም አልተናገርም ነበረ እና በዚህ ቀን ጠዋት አንድሪው ከዶንካስተር ባቡር በመያዝ ወደ ለንደን አቀና። ይህም ጉዞ የሶስት ሰዓት ርዝመት ሲኖረው ጉዞውንም ለብቻው ነበር ያደረገው። በከተማው ለሚገኙ ሲሲቲቪ ካሜራዎችም አንድሪው በእግሩ ሲዞር ያሳያሉ። በሲሲቲቪ ቅጆቹ ላይ ሲታይ አንድሪው በጀርባው ቦርሳ አድርጎና በአይኑ ደግሞ የሆነ ነገር እየፈለገ እንደሆነ ለመረዳት እንችላለን። ነገር ግን ከካሜራው እይታ ከተሰወረ በኋላ አንድሪው ታይቶ አይታወቅም። ለቤተሰቡም ይሁን ለጓደኞቹም ምንም አይነት ሜሴጅ ልኮ አያውቅም። ብዙ ሰዎች አንድሪው አንድ ማየት የሌለበትን ነገር አይቶ ተገሎ ነው ሲሉ፣ አንዳንዶች ደግሞ ከቤተሰቡ ለመራቅ ነው የጠፋው ሲሉ ተናግረዋል። አንድሬውንም ለመፈለግ ብዙ የፍለጋ ቡድኖች ቢቋቋሙም አንድሬውን ግን የበላው ጅብ አልጮኋለ። እስካሁን ቀን ድረስም አንድሪው ጎስተን አልተገኘም። ይህም ልጅ በዛች ቀን በአውር ተሳፍሮ ከምድረ ገጽ ጠፋ። ይህች የሶስት ዓመት ልጅ ማድሊን ማካን ስትባል የመጥፋቷ ዜና በሰዓቱ ትልቅ መነጋገሪያ ነበረ። ይህቺ ልጅ ከቤተሰቡ አፓርትመንት ከጠፋች በኋላ ታይት አይታወቅም። በሜይ 2007 ማድሊን እና ቤተሰቦቿ ለመዝናናት ወደ ፖርቹጋል ሄዳሉ። ወደዛ ሄዱትም እንደ ቤተሰብ አሪፍ ጊዜ አብሮ ለማሳለፍ ነበረ። ቤተሰቦቿ በዛሽ ቀን ማድሊንን በተኛችበት ትተዋት ወደ ሬስቶራንት ይሄዳሉ። ይህንንም ሁል ጊዜ ስለሚያደርጉት አልፈሩም ነበረ። በየ30 ደቂቃው እየሄዱ ልጃቸውን ቼክ አድርገው ይመለሱ ነበረ። ነገር ግን በዚሽ ቀን አንድ አስደንጋጭ ነገር ተፈጠረ። የማድሊን እናት ልጇን ቼክ ልታደርጋ ስትመጣ ማድሊን በአልጋዋ ላይ አልነበረችም ነበረ። የክላሷ መስኮት ክፍት ሲሆን ማድሊን የምታደርገው ፒንካን ሶላም አልነበረም። ቤተሰቦቿም ደንግጠው ለፖሊስ ያሳወቁ። ፖሊስም መላ አፓርታማዎቹን ወረሯቸው። እንደዚህ ግር ብለው ቢመጡም ማድሊንን ግን ሊያገኟት አልቻሉም። በትንሽ ጊዜም የዚች ልጅ መጥፋት ዜና በመላው ዓለም ተነገረ። ማድሊንም በሰዓቱ በመጥፋቷ ታዋቂ ሆነች። በመጀመሪያ ፖሊስ ልጅቱ ታግታ ሊሆን ይችላል ብለው የነበረ ቢሆንም በፖርቹጊዝ ፖሊሶችን ዘላልነት ለተፈጠሩ ችግሮች ምርመራውን አዳጋች አደረገው። በሰዓቱ የማድሊን ቤተሰቦች ሳይቀሩ ተጠርጣሪ ተደርገው ነበረ። ብዙ ዓመታቶች ካለፉም በኋላ በ2020 የጀርመን ፖሊሶች በማድሊን መጥፋት ላይ ተሳታፊ የሚሉትን ሰው አሰሩ። ክርስቲያን ብረክናር ይህ ሰው ብዙ የወንጀል ተግባራቶችን የፈጸመ ሲሆን ማድሊን የጠፋሽ ጊዜም እዛው ሰፈር ይኖር ነበረ። እነሱም ይህ ሰው ነው ተጠርጣሪው ቢሉም ማስረጃ ባለመገኘቱ ተፈቷል። ማድሊንም እስካሁኗ ቀን ድረስ አልተገኘችም። ማድሊን ከጠፋች ወደ 17 ዓመት ገደማ ቢሆናትም እስካሁኗ ቀን ድረስ። አየዋትም የሚል ሰው የለም። በዛሽ ቀን ምሽት ምንድን ነው የተፈጠረው የምትለውን ጥያቄ የብዙዎች ናት። በዚህ ወንጀል ላይ የአንተ ሀሳብ ምንድን ነው ካላችሁኝ የማድሊን ቤተሰቦች በመጥፋቷ ላይ መቶ ፐርሰንት ተሳትፈዋል ብዬ ነው ማስበው። እናንተም ቤተሰቦቿ የሰጡትን ኢንተርቪው ማየት ትችላላችሁ። ፊታቸውን ማየታችሁ መረዳት ትችላላችሁ። እና እነዚህ ቤተሰቦች በመጥፋቷ ብቻ ብዙ ገንዘቦችን ሰርተዋል። እስካሁኗ ቀን ድረስም በእሷ ምርመራ ሚሊዮኖችን አግኝተዋል። ይህ የኔ ግምት ነው። የእናንተን በኮሜንት ንገሩኝ። ኒርሊ ቱ ዲኬድስ አፍተር አላባማ ቲን ናታሊ ሆሎዌይ ቫኒሽድ ኢን አሩባ ይህቺ የ18 ዓመት ሴት ናትሊን ሆሎዌይ ስትባል በአንድ ቀን ትጠፋለች። ከጠፋች በኋላም የተፈጠረው ነገር ምንም ስሜት የማይሰጥ ነው። በሜ 205 ናተሊ ከአላባማ ወደ አሮባ ታቀናለች። ከምርቃታው በፊት ከጓደኞቿ ጋር ልትዝናና ነበር። ናታሊ ወደ ሀገሯ ከመመለሷ በፊት ለመጨረሻ ጊዜ ከጓደኞቿ ጋር ፓርቲ ለማድረግ ወጣች። ከዛም ነበረ ሙሉ ታሪኩ የሚለወጠው። ናታሊ ለመጨረሻ ጊዜ ታየችው ከ17 ዓመቱ ዱራንና እና ከሁለቱ ወንድማማቾች ዲፓክ እና ስታትሽ ጋር ከናይት ክለብ ውስጥ ወጣ ነበረ። በቀጣዩ ቀን ናታሊ በረራ ቢኖርባትም እሷ ግን ወደ ኤርፖርት አልመጣችም ነበረ። ጓደኞቿም መጥፋቷን ለፖሊስ ያሳወቁ፣ ፖሊስን ለሳምንታት መላ አካባቢውን አሰሱ። ነገር ግን ናታሊን በላው የሚል ጅብ አልጮኸለ ፖሊስ የነበራቸው ማራጭ ጁራንን መያዝ ሲሆን እነሱም ሲጠይቁት በተደጋጋሚ ታሪኩን ሲቀያየር ነበረ። በመጀመሪያ ሆቴሏ ጋር አድርሻት ነው የሄድኩት ቢልም በቀጣይ ግን ባህር ዳርቻው ጋር ያወረድኳት ሲል ተናግሯል። ሁሌ ሲጠየቅ የተለያዩ ነገሮችን ነበር የሚናገረው። ከዓመታት በኋላ በ2010 ጁራን ወጣት ሴትን መግደሉን ይናገራል። ነገር ግን ገደልኳት ያላት ሴት ናተሊ አልነበረችም። ገደልኳት ያላት ሴት ፔሩ እያለ ነበር የገደላት። ናታሊን ከጠፋች አምስት ዓመት ከሆናት በኋላ ሁሉም ነገር ግልጽ እየሆነ መጣ። ሁሉም ነገሮች የሚጠቁሙት ወደ ጁራን ነበረ። ጁራን በሰዓቱ ፔሩ ውስጥ በገደላት ሴት ምክንያት በዛው ፔሩ በእስር ላይ ነበረ። በቅርብ ጊዜም ናታሊን የገደላት እሱ እንደሆነ ተናግሯል። ለ18 ዓመታት ያክል እኔ አልገደልኳትም ካለ በኋላ ማግደሉን አመነ። የናታሊ ማስክሬን እስካሁኗ ቀን ድረስ አልተገኘም። ይህ የ19 ዓመት ልጅ ጄስላተር ሲባል በላንክሻየር ነው የሚኖረው እና ጄ በአንድ የበዓል ወቅት ከጓደኞቹ ጋር ቴንሪፍ ይሄዳል። ግን ከሄደ በማግስቱ ወደ አንድ ጫካ ገብቶ ይጠፋል። በጁን 2024 ጄ ቴነሪፍ በተዘጋጀው የሙዚቃ ፌስቲቫል ላይ ይታደማል። በቀጣዩ ቀን ጠዋት ግን ወደ አፓርትመንቱ እንደመሄድ እሱ ግን ፓርቲው ጋር ከተዋወቃቸው ሰዎች ጋር መስኮት የተባለ ቦታ ይሄዳል። ይህ ቦታ በተራራዎችና ኮረብታዎች የተከበበ ነው። በቀጣዩ ቀን ሁለት ሰዓት አካባቢ ጄ ለጓደኛው ይደውላል እና ጫካ ውስጥ ገብቶ እንደጠፋ በዛ ላይ ስልኩም ሊዘጋ እንደሆነ ነገረው። በእግሬም ተራምጄ ለመሄድ በሞከር ለመውጣት አልቻልኩም ሲል ነገረው። ፖሊስ ከጄ ጋር የነበሩትን ሁለት ሰዎች ከመረመራቸው በኋላ ሊለቃቸው ችሏል። ከጠፋም ከሳምንታት በኋላ የፍለጋ ቡድኖች የጄና አስክሬን አገኙት። ምርመራዎች እንዳሉት ጄ ከ20 ሜትር በላይ ከፍታ ካለው ቦታ ሊወድቁ እንደሞተ ተናገሩ። በዛ ላይም ጠጥቶ ስለነበረ ፖሊሶች ካሉት ነገር ውጪ ምንም አማራጭ የለም። በዚህ ታሪክ ላይ የእናንተ ሀሳብ ምን ይሆን? ይህ ሰው ሊ ርግቢ ሲባል የሰራዊት አባል ነው። በሚያ 22 2013፣ ዊልዊች ሳውዝስት ለንደን አንድ አስደንጋጭ ነገር ተፈጠረ። ሊ በዚህ ቀን ዩኒፎርም አላደረገም ነበረ እና እሱም ከተማው ላይ ዞር ዞር እያለ ነበረ። ነገር ግን ሮያል አልትሬሪ ባራክስ አካባቢ መንገድ ሲሻገር አንድ መኪና በከፍተኛ ፍጥነት መጥቶ ገጨው። መኪናው በስተት ወይንም በድንገት አልነበር የሚገጨው፣ አሽከርካሪው ቀጥታ ሊን ለመጉዳት ነበር የገጨው። በግጭቱም ሊ ተወርውሮ መሬት ላይ ወደቀ። በሰከንዶች ውስጥም ከመኪና ውስጥ ሁለት ሰዎች ቢላና አጥንት መከትከቻ ይዘው ወጡ። ከዚህም በኋላ ያደረጉት ነገር ዘግናኝ ነበረ። በጠራራ ፀሐይ ብዙ ሰዎች እያዩቸው ሊን በያዙት መሳሪያዎች ጥቃት አደረሱበት። ይህንንም የሚው ሰዎች አንዳንዱ ለእርዳታ ሲጩ፣ ሌሎች ደግሞ እየቀረጹ ነበረ። ጥቃት ፍጻሜዎችም ይህንን ነገር የፈጸሙት የፖለቲካ ሚስሊ ለማስተላለፍ እንደሆነና ሊንም የገደሉት የብሪታንያ ወታደሮች ከባህር ማዶ ለፈጸሙት ነገር በቀል እንዲሆን ነበረ። ገዳዮቹም ከገደሉት በኋላ ለማምለጥ ራሱ አልሞከሩም። ለድፍን 20 ደቂቃ ቆመው ፖሊስ ኪመጣ ጠበቁ። ፖሊሶችም በቦታው ሲደርሱ ሁለቱም ወንዶች ወደ እነሱ ሊያጠቋቸው ሄዱ። ግን ፖሊሶች ወዲያውኑ ተኮሱባቸው እናም በቁጥጥር ስር አዋሏቸው። ወንዶቹም ለሊ ርግቢ ግድያ ተከሰሱ። የኛው ወንጀለኛ ዕድሜ ልክ ያለምንም አመክሮ ሲፈረድበት፣ የኛው ደግሞ 45 ዓመት እስር